ሰላም ጤና አስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በእያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ሰኞ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችን አሰማቸዋለሁ በቅድሚያም አርዕስቶችን። በአማራ ክልል ከጦርነቱ የቀጠለበት ሁኔታ ነው ያለው። ከአማራ ክልል ውጪ በኦሮሚያ ክልል የሚኖሩ የወለጋ ነዋሪዎች ላይ ጥቃት እንደተከፈተባቸው ከአካባቢ የሚወጡ መረጃዎች ይጠቁማሉ። አማራ ክልል ከጦርነቱ ውጪ አንዳንድ ቦታዎች ላይ ዘረፋዎች እየተከናወኑ እንደሚገኙ ተገልጿል። እነዚህንና ሌሎች መረጃዎችንም አሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። በአማራ ክልል በደብረታቦር ወረታና ዳውንት ዘራፊዎች እንግዲህ ዘረፋ እየፈጸሙ እንደሚገኙ ተገልጿል። እነዚህ የህገወጥ ቡድኖች መሳሪያም እንዳላቸው ነው የተገለጸው ህብረተሰቡ ፋኖ እርምጃ እንዲወስድባቸው ለፋኖ ጥሪ እያቀረቡ ይገኛሉ። እንግዲህ ይሄ ዘረፋ ከዚህ በፊት ብዙ መረጃዎች ስናወጣ ነበር። በክልሉ አሁን ከሞላ ጎደል መንግስት የለም ክልሉ ላይ የነምስ ውጭ የነምስ ግቢ አይነት ነገር ነው ክልሉ ላይ እየተከናወነ የሚገኘው። ብልጽግናም የራሱን ስትራቴጂ እና የራሱን መውጫ መንገዶችን ነው እያመቻቸ ያለው እንጂ ለህብረተሰቡ ፀጥታው ምን ይመስላል፣ ህዝቡ ምንድነው የሚፈልገው የምለውን ቀበሌ ላይ ወርዶ ተረጋግቶ ህዝብን ሰብስቦ አነጋግሮ። ጸጥታው እየተጠበቀ አይደለም፣ በግርግር ማህበረሰቡ እየተጎዳ ይገኛል። ፋኖ በመከላከያ ላይ ያሳብባል፣ መከላከያ በፋኖ ላይ ያሳብባል፣ በመሀል ደግሞ ማህበረሰቡ ተጎጂ ሆኖ ቀጥሏል። አንዳንድ ቦታዎች ላይ ህብረተሰቡ ለፋኖ ሪፖርት እያደረጉ ይገኛሉ እርምጃ እንዲወስዱባቸው። የዘረፋውም አይነት ይለያያል። መንግስታዊ የሆነ ዘረፋ አለ። ክልሉ ላይ ደግሞ መንግስት እንደሌለ ግምት ውስጥ በማስገባት ራሳቸውን አደራጅተው ወቅትና ጊዜን በመጠቀም መኪናዎችን በማስቆም ግለሰቦችን የመዝረፍ ስራ በቡድን ተደራጅተው የሚሰሩ አሉ። መንግስት ራሳቸው ያደራጃቸው ጥብቅ የሰጣቸው ሽፋን የሚሰጣቸው ዘራፊዎችም አሉ ማለት ነው። ይህም የሆነበት ዋናው ትልቁ ምክንያት እንግዲህ ከጦርነቱ ጋር ተያይዞ ህብረተሰቡ እየተበሳጨ ለፋኖ የሚሰጠውን መረጃ ከፋኖ ጋር ያለውን ሪሌሽን እንዲያቋርጥ አንዱ እንደ ውጊያ ስልት እየተጠቀሙ ይገኛሉ ማለት ነው። ህብረተሰቡ ሲበሳጭ ፋኖ የአካባቢውን ጸጥታ ሊያስጠብቅልኝ አልቻለም፣ መንግስት ይሻለኛል፣ ብልጽግና ይሻለኛል ብሎ ህዝቡ ወደ መንግስት ምርጫ እንዲያደርግ የማበሳጨት ስራ ይሄ ነው በአንድ በኩል እየተሰራ ያለው። ምናልባት የፋኖ ኃይሎች ይሄንን ድርጊት የሚያደርጉ ግለሰቦችን ካገኙ ዘርፎ ለኪሳቸው ብቻ ማድረግ ሳይሆን የፖለቲካ ስራም እየሰሩ መሆኑ ተረድቶ አስተማሪ የሆነ እርምጃ እንዲወስድባቸው ህዝቡ ጥሪ እያቀረበ ይገኛል። ከዚህ በተጨማሪ በአሁኑ ሰዓት ወደ ፋኖ በብዛት እየተቀላቀሉ ያሉት የሚሊሻ አባላት፣ የመከላከያ አባላት፣ የአድማ ብተና አባላት የትየለሌ ነው፣ ቁጥር ስፍር የለው። እስከነ ሙሉ ትጥቃቸው የሚቀላቀሉ አሉ። በቡድን ነው እየተቀላቀሉ የሚገኙት ፋኖቹ። የነዚህ ሰዎች ጀርባ፣ የነዚህ ሰዎች ባክግራውንድ በጥንቃቄ ማየት ይጠበቅባቸዋል፣ ውስጥ ከገቡ በኋላ ችግር እንዳይፈጠር። ሁኔታቸው አላማርንም። ቁጥሩ በጣም ከፍተኛ ባልተጠበቀ አይነት ከፍተኛ ቁጥሩ ነው አሁን እየገባ ያለ በጣም ይገርማል። ሰሞኑን እንግዲህ በአማራ ክልል እብር ሸሎኮ ላይ የሰለጠኑት እነሱን ጨምሮ ቀደም ስል በዘመቻው ላይ የነበሩትም በከፍተኛ ሁኔታ ወደ ፋኖ እየገቡ ያሉበት ሁኔታ ነው ያለ። ይሄ ድርጊት እንግዲህ በአንድ ቀጠና ብቻ አይደለም እንደ አማራ ክልል በአራቱም ቀጠና። ስለዚህ ጥንቃቄ ለሁሉ ነገር ይበጃል፣ ጥንቃቄ ይደረግ እየተባለ ይገኛል። አድማጮቻችን፣ ተመልካቾቻችን፣ ሌላው በአላማጣ ከተማ ህዋት የቢሮ ስራዎችን እየጀመረ መሆኑ ከአካባቢ የሚወጡ መረጃዎች ይጠቁማሉ። ባለፈው ጊዜ እንግዲህ በርካታ የአማራ ወጣቶች የታሰሩት ይህንን የተቃወሙት ናቸው። መከላከያ ሽፋን አድርጎላቸው ሽፋን ሰጥቷቸው ወጣቶቹ እንዲታሰሩ የተደረጉት ወጣቱ ይህንን ጉዳይ ስለተቃወመ ነው። አሁን ልክ አካባቢውን የራሳቸው አድርጎ የቢሮ ስራዎች እየጀመሩ መሆኑን ከአላማጣ የሚወጡ መረጃዎች ያመላክታል። በአንድ በኩል እነሱ ላይ የሚደርሰውን ችግር የፕሪቶሪያ ስምምነት ፈረሰ ይላሉ እነሱ ግን የፕሪቶሪያውን ስምምነት እያፈረሱ ያሉት እራሳቸው ናቸው። ጌታቸው ረዳ ምስጢር አጋልጧል። ተፈናቃይ ነው ብለን ሚሊሻን እያስገባን ነበር፣ ታጣቂን እያስገባን ነበር በአንዳንድ ቦታዎች ላይ ተደርጓል፣ ሰርተናል እያለ አጋልጧቸዋል። ብዙ ጉዳዮችን ነው ጌታቸው ረዳ እንግዲህ ሲቀያየሙና ሲጣሉ ምስጢር እያወጣባቸው ያለው። አሁን አላማጣ ላይ ያለው እንግዲህ ተፈናቃይ አይደለም። ቀደም ሲልም እኔ መረጃ ሰጥቻችሁ ነበር በጣም በትግራይ ውስጥ ስለ አላማጣ ከተማ ምንም አይነት ነገር የመንገዶች መውጫ መግቢያ የከተማውን አራቱን መውጫ መግቢያ እንኳን በጥንቃቄ ያልተረዳው ያላወቀውን ሰው አላማጣ ከተማ ላይ አምጥቶ ተፈናቃይ ነው ብሎ በአንድ ወቅት ከከተማ ወጥቶ ከተማ ላይ መመለስ ያቃተው ግለሰብ ማንገድ ለማንገድ ሲንከራተት አግኝተው ትኬት ነው የመጣ ስሉት ትግራይ ውስጥ የሆነ ቦታ ጠርቶ ከሩቅ ቦታ ነው የመጣ ተፈናቃይ ነን በሉና ብሎ ነው ያመጡን። እኔ ተፈናቃይ አይደለም እንኳን የአላማጣ ከተማ ተፈናቃይ ሊሆን አለማጣንም የረገጥኩት ዛሬ ነው እስከ ማለት ደረጃ የደረሰበት ሁኔታ ነው። አንዳንድ መረጃዎችማ በጣም ያስቃሉ። ጎበሰ በሌላ መረጃ በአማራ ክልል ደቡብ ጎንደር ፈጎራ አለምበር ከተማ አስተዳደር እና አጃቢ በፋኖዎች ተገሏል። ይህ አስተዳደር ከዚህ በፊት ፋኖ እንደነበር እና ለብልጽግና እጁ ሰጥቶ ከቆየ በኋላም ብልጽግና እንግዲህ አስተዳደር አድርጎ ሾሞታል። አሁን እርምጃ ተወስዶበታል። በአንድ ወቅት እንግዲህ በአማራ ክልል ስልጣን አንቀበልም ብለው ስልጣንን እምቢ ያሉ በርካቶች አሉ። ፖሊሶች እስከ ወረዳ አስተዳደር የተሾሙበት ሁኔታ ነው ያለው። ፖሊሶቹ መሻሽ ስለማችል ሲቪል የሆኑትማ አንቀበልም ብሎ ነበር። ስለዚህ ይሄ ሰውየውን በዚህ ግርግር ነው እንግዲህ አስተዳደር ሆኖ የተሾመው። እርምጃ ተወስዶበት እስከ ወዳኛ የተሸኘበት ሁኔታ መኖሩ ተገልጿል። በሰሜን ወሎ ጋሸና ሐሙሲት በተባለው ቦታ በሚልሻ ካምብ ላይ ነው ጥቃት ደርሷል። ምልሾቹ ልብሳቸውን እየቀየሩ ወደ ገበሬ ቤት ሲሸሹ እንደነበር ተገልጿል። በሌላ መረጃ ቋራ ሽንፋ ከተማ ውጥረት አለ ተብሏል። ተከታታይ የድሮን ቅኝትም እንደነበር ተገልጿል። ቱመት በተደረገው ውጊያም ወደ 11 መከላከያ ወደ ፋኖ እንደተቀላቀለ ነው የተገለጸው። እስከነ ሙሉ ትጥቃቸው ነው እንግዲህ ፋኖን እየተቀላቀሉትም ተብሏል። በሰከላት ላንትና ምሽት ውጊያ ሲደረግ ነው ያመሸው ተብሏል እንግዲህ፣ አራት የፋኖ ብርጌዶች ናቸው ውጊያ ላይም ያመሹት ተብሏል። ሀያ ስምንት ምልሻ ሞትና ቁስለኛ ሆኗልምን የተባለው በተመሳሳይ ዳንግላ ዙሪያም ድንገተኛ ጥቃት ተፈጽሟል። አስር አድማ ብተና ምልሻ ሞትና ቁስለኛ ሆኗል። ሌላው አቻፈር አባይ ዳር የሰፈረው የመንግስት ኃይል ለቋል። በተለያዩ ቀበሌም የገባ መከላከያም ተሰብስቦ ወደ ካምፕ እየተመለሰ ነው ተብሏል። ቀደም ሲል ፋኖ ቀጠናዎችን እንከባለን በማለት ወደ ገጠር ቀበሌዎች ሰርጎ በመግባት ተበትኖ ነበር። አሁን ጉዳዩ አሉንም ስላቸው ወደ ፈጣ እና ሲመለሱ ሬሽን ሲቀበሉ እየተመቱ ስላስቸገሩ ወደ ካምፕ እየተሰበሰቡ የሚገኙበት ሁኔታ መኖሩን የተገለጸው። በሌላ መረጃ ምስራቅ ጎጃም ደጀን ውጊያ ነበር። ወደ 17 የመንግስት ኃይሎች ሞትና ቁስለኛ ሆኗል። ይልማና ድንሳም ለአራት ሰዓት የቀጠለ ውጊያ ተደርጓል። በዚህ ውጊያ እንግዲህ ጉዳት መድረሱም ነው የተሰማው። በሌላ መረጃ ባህር ዳር መናያራ እና ቀበሌ 16 የቦምብ ጥቃት ተፈጽሟል። ሌላው በኦሮሚያ ክልል በወለጋ አቢ ደንጎሮ በአማራ ተወላጅ ነዋሪዎች ላይ እንግዲህ ጥቃት ተፈጽሟል። መኖሪያ ቤታቸውም እስከ ማቃጠል ደረጃ የደረሱበት ሁኔታ ነው ያለው። ወደ መከላከያ ካምብ ሻሽቶ ሄዱ እናቶችም መከላከያ አባሯቸው ለልዩ ኃይል ወይም ለኦሮሚያ ክልል አድማ ብተና አሳልፎ እንደሰጣቸው እና እንደተገደሉ መረጃዎች ከአካባቢ እየወጡ ይገኛሉ። በጣም አሳዛኝ መረጃዎች ናቸው፣ እንግዲህ ከዚህ አካባቢ እየወጡ የሚገኙት። ከዚህ በፊት እንግዲህ ሰበባ ሰበቦችን በመልቀም የአማራ ተወላጆች የኦሮሞን ሀያ ሰው ገሏል በማለት እ ሲያሰራጩ ነበር። ይሄ ጥቃት ከመፈጸሙ በፊት ምናልባት ቅድመ ዝግጅት እና ይሄንን ሰበብ እና ምክንያት በማድረግ እ ሆነ ተብሎ እንግዲህ በአማራ ተወላጆች ላይ ዘመቻ የተከፈተበት ሁኔታ ነው ያለው። አድማጮቻችን ወደ ሶስት መቶ የሚሆኑት ደግሞ ታስሮ እንደሚገኙ ተገልጿል። በአቢ ደንጎሮ ገጠራማው ቀበሌ ደንጎሮ ከተማ ዙሪያ እንግዲህ ላፍቶ ጉበኝ፣ አንዶዴ፣ ጮቾ፣ ካራበር፣ በዋጮ የአማራ ተወላጆች ላይ ጉዳት ደርሷል ተብሏል። እንግዲህ አድማጮቻችን፣ ተመልካቾቻችን ትላንትናም ቀጥታ ስርጭት ላይ እነዚህን ጉዳዮች እያነሳን እንደዚህ አይነት ጥቃቶቹ እንግዳ እንዳይሆንባችሁ ይቀጥላሉ ብለን ነበር። ክልሉ ውስጥም ከክልሉ ውጭም ያሉ አማራ አማራ ነው አማራ አማራ ነው። እዛ ያለው አማራ ሌላ፣ እዚህ ያለው አማራ ሌላ ሊሆን አይችልም። አማራ እየሞተ ያለው በምንድን ነው? በአማራነቱ ሁሉም ቦታ ላይ ጥቃቱ በዚህ አይነት መልክ ይቀጥላል። ይሄ ነገር አይቆምም። ትላንትና ቀጥታ ስድስት ላይ አንስተናል። በስፋት ይሄን ጉዳይ ለምን ይሄን ነገር እያደረጉ እንደሚገኝ ውጊያ የሌለባቸው እና ምንም አይነት ጦርነት የሌለባቸው ቦታዎች ላይ እንዲሁም የተኩስ መልስ የማይሰጥባቸው ቦታዎች ላይ አማራ ዋጋ እየከፈለ መሆኑን እንግዲህ እያስረዳናችሁ መረጃ እየሰጠናችሁ እንገኛለን። መብቴው ምንድን ነው? ወደሚለው እንግዲህ ህብረተሰቡ አንድ መብቴ ካላመጣ በስተቀር አማራው ቀስ በቀስ ሀያ ሰላሳ እያሉ በዚህ አይነት ልክ ነው አማራውን እየጨረሱ ቁጥሩን እያሳነሱ የሚገኙ ማለት ነው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና አማራ ግብር እንገናኛለን። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን ተከታተሉ።